በክልሉ ሰላምን ከማረጋገጥ ባሻገር እየተመዘገቡ ያሉ ስኬቶች የሕዝብ የልማት ጥያቄዎች ላይ ትኩረት ያደረጉ መሆናቸውን በምክትል ርዕሰ መስተዳድር ማድረግ የከተማ ዘርፍ አስተባባሪና የከተሞችና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ገለጹ። በሰሜን ሸዋ ዞን እንሳር ወረዳ ለሚ ከተማ በክልሉ መንግስትና በዓለም ባንክ በጀት በ135 ሚሊዮን ብር ወጪ የተገነባ የንፁሕ መጠጥ ውሃ ፕሮጀክት በክልሉ ከፍተኛ መሪዎች ተመርቆ አገልግሎት መስጠት ጀምረዋል። ኢብራሂም መሐመድ ተጨማሪ አለው። የክልሉ ከፍተኛ የስራ ኃላፊዎች እና የሀገር መከላከያ ሰራዊት መኮንኖች በእንሳሮ ወረዳ ለሚ ከተማ የተገነባን የንፁሕ መጠጥ ውሃ መርቀው ስራ አስጀምረዋል። የንጹህ መጠጥ ውሃ ምርቃቱን ምክንያት በማድረግ ከነዋሪዎች ጋር ስለ ሰላምና ልማት ውይይት ተካሂዷል። በውይይቱም ከጸጥታና ሌሎች የህግ አስከባሪዎች ጋር በባለቤትነት ሰላማችንን ማረጋገጥ መቻላችን የንጹህ መጠጥ ውሃ ግንባታው በፍጥነት እንዲጠናቀቅ አስችሏል፣ ሌሎች የልማት ጥያቄዎች እንዲመለሱ የተፈጥሮ ሀብታችን እንዲለማ አስችሎናል ብለዋል። ነዋሪዎቹ ከጥንት ከመሰረቱ ለሚ ላይ ተወልጄ ስላደጉ በጣም ስለማቀው ችግሩን አሁን ውሃ በመግባቱ በመምጣቱ በጣም ተደስቻለሁ። ከዚህ ቀጥሎ ከተማችን ላይ ብቻ ሳይሆን አጎራባች እንትኖቹ ቀበሌዎች ላይም ውሃው ቢገባ ደስ ይለኛል። መብራት ስንጠይቅ ወዲያው ምላሽ ስናገኝ፣ መንገድ ስንጠይቅ ወዲያው ምላሽ ስናገኝ፣ ውሃ ሁለቴ ቢጠየቅም አንድ ሰው ለሰው ድርጅት መጀመሪያ አስተነፈሰልን። አሁን ደግሞ ዘላቂ ውሃ እንድናገኝ ተደርጎልናል። ይሄ በእናንተ በጠንካራ አመራሮች ያገኘነው እድል ነው። ዛሬ እንደዚህ ቆሞ የምንነጋገረው ሰላም ስላለ ነው። በተለያየ ምክንያት ስለ ሰላም መስፈት ማስተማር መቻል አለብን። ይሄ ልማት ደግሞ ግድ ጥበቃ ያስፈልገዋል። ጥበቃ የምንጠብቀው ደግሞ እኛ ሕዝቦች ነን። ስለዚህ ከአንዳንድ ልማት ከሚሉ ሰዎች ያቺ ውሃ እንዳጠፋብን፣ እንዳይቋረጥብን፣ እንዳይሰበርብን ውስጥ ለውስጥ ከተማ ውስጥ ላሉ ለተሰሩ መስመሮች ቆሻሻ እንዳይደፋበት በንጽህና እንድንይዘው በዛሬው ቀን ቃል እንድትገቡልኝ እጠይቃለሁ። አመሰግናለሁ። አዋሩ በመሰራቱ አሁን ቅርብ ጊዜ ኦልሞስት ወደ 87 እናቶች ወደ ደነበ ሆስፒታል መልካቸው አሁን እዚህ ማስተንፈስ ይችለናል፣ ለእናቶች ማለት ነው። ግን ደግሞ ሆስፒታሉ ናሽናል ሴቪንቶ ሰራላቸው ያለ ቶሎ ስራ የሚጀምርበት መንገድ እንዴት ይዙት የሚል ነገር ነው ያለ የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየው የለሚ ከተማ ነዋሪዎች የዞናችን የሰላም አምባሳደር ናችሁ። ማህበረሰቡ ሰላምን ማረጋገጥ መቻሉ መንግስት የህዝብ የልማት ጥያቄዎችን በፍጥነት ምላሽ ለመስጠት የሚያደርገውን ጥረት ለማሳካት ሚናው የጎላ ነው ነው ያሉት። አጠቃላይ ሰላማችሁን በተመለከተ አጠናክራችሁ መቀጠል አለባችሁ። አሁንም ጫካ ያሉ መግባት አለባቸው። ከዚያም ደንጎሎ መስመር ጀምሮ እስከ ለሚ ያለው አስፋልቱም እንዲያልቅ ልማቱም እንዲመጣ ማህበረሰቡ አሁን የጀመረውን ልማት አጠናክሮ መቀጠል አለበት። ያነሳችኋቸው ሁሉ በቀጣይ በቅር ተካተው ይሰራሉ። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው ተመርቆ አገልግሎት መስጠት የጀመረው የንጹህ መጠጥ ውሃ ግንባታ የህዝቡን የንጹህ መጠጥ ውሃ ጥያቄ ለመመለስ የክልሉ መንግስት በከፍተኛ ትኩረት እየሰራ መሆኑን ያሳያል ነው ያሉት። እዚህ ከተማ ሆኖ በልበሪት ውሃ እንዳይሄድ ማድረግ በጸጥታ ምክንያት ምክንያት ሳይሆን ምክንያት የሚያደርገውን አካል ራሱ ነው። እናንተ መቃወምና መጣት ያለባቸው፣ በጀነሬተር እየገባቸው ውሃው ሙሉ ይሆናል ስለማንገምት፣ ይህን ችግር እንቀርፈዋለን በጋራ ተነጋግረን። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሐመድ በክልሉ ሰላምን ከማረጋገጥ ባሻገር እየተመዘገቡ ያሉ ስኬቶች የህዝብ የልማት ጥያቄዎች ትኩረትን ያደረጉ መሆናቸውን ገልጸዋል። በፕላን መሰረት ፈጥነን አገልግሎት ዘርፍ እያስፋፋል ሆቴል እያመጣል ሎጅ እያመጣን ፓርኪንግ እያዘጋጀን የህፃናት ማቆያ እያዘጋጀን ለሰዎች መናፈቻ እያዘጋጀን የቱሪዝም መዳረሻዎችን እያስተካከልን ከሄድን ግን ለሚ እውነትም ቀጣይ ትልቅ ከተማ ከሚሆኑት ውስጥ አንዱ። ይሄንን ደግሞ እንደምታደርጉ ጥርጥር የለኝም። ይሄን የማነሳው የመሪዎቹ ብቻ ስራ አይደለም፣ የሁሉም የህዝቡ ስራ። ለሚ ታታሪ የሆነ ህዝብ ነው። ግን በቀጣይ ምን መሆን አለበት? የነቃ መሆን አለበት እንሳሮ የተፈጥሮ ሀብት ያደለው የበርካታ አልሚዎችን ቀልብ እየሳበ ያለ አካባቢ ነው። ይህንን ዕምቅ ሀብቱንና የመልማት እድሉን ለሀገሪቱ የኢኮኖሚ እድገት እያበረከተ ያለውን ሚና በመገንዘብ የሰላም ባለቤትነታችሁን አጠናክራችሁ ልትቀጥሉ ይገባል ብለዋል።